በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄን ቪዲዮ በላይክ ጀምሮ ማለት ነው። ጽናትና ኪራ የጦፈ ፍቅር በመጀመራቸው በጣም ደስ ብሎኛል። የመጀመሪያው ፍቅር በመመለሱ በጣም ያስደሰተኝ ነገር፣ ግን አሁን ላይ ደግሞ ኪራ ያልሰማው ምስጢር አለ። ኪራ እናቱ መታመሙን አያውቅም። በነገራችን ላይ እናቱ መታመሙን የሚያውቀው ነገር የለም። ያንን ደግሞ ቃል እንድትገባ አድርገዋታል የኪራ አባት። ይህንን ቃል ደግሞ እኔ አስገብቶኛል። ምን ብዬ ልናገር ለምሩና ለሰኒ ስትላቸው አይ አሁንስ አበዛሹ መናገር አለብኝ ሲሏት፣ እሷም ስልኳን ደውላ ለኪራ አባት እንደምንም አርጌ ለኪራ መናገር አለብኝ ስትል፣ ኪራ እንዳጋጣሚ መጣ ማለት ነው። በጣም ደነገጠች፣ ግራ ተጋባች። ነገር ግን ኪራ የእናቱ መታመሙን ሰምቷል። ናሆሜም በመስማቱ በጣም ደንግጧል። ኪራም ደንግጦ ፌን ተሰራ ማለት ነው። እናም ጽናትን እንደገና ደግሞ የምታወሪው በስልክ ሌላ ሚስት ልታጭልኝ ነው፣ የመጀመሪያው አልሳካ ሲልሽ ሲላት፣ ደግሞ አረ ኪራ እንዴት እንደዚህ ታስባለክ? በቃ እኔ ምሳል ስራልክ ምናምን ስትለው፣ በቃ ይበቃሻል። ለምንድነው እኔ ታዲያ እኔና አንቺ በመካከላችን መተማመን ከሌለ እንዴት ብለን እንቀጥላለን? በሚለው ተናዶ ነበር ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር የጠበቃችሁ ሀገራችንን ሰላም ያደርግልን። ማለት ነው የኪራና የጽናት ነገር አሁንም እንደቀጠለ ነው። በቃ የጦፈ ፍቅር ውስጥ ሲኖሩ የሆነ ነገር አይጠፋም በመካከላቸው። እናም በጣም ተናደደ። ይሄንን ሚስጥር እስከ መች ነው ሰኒ ለምንድ ነው ማትናገሪው? ብሎ ሰኒን እስከ ካፌ ድረስ ወስዶ ቢጠይቃትም ሰኒም ደግሞ ኧረ እኔ የማውቀው ሚስጥርም የለም ነገር ግን ጽናትን እንዳትነካት በድጋሜም በድጋሚም እንዳትጎዳት፣ ጽናት ለአንተ እየከፈለች ያለችው መስዋዕት ቢታወቅ ኖሮ ጽናትን ባመንካት ነበረ ስትለው ነገር ግን እኮ እንደዚህ ተናድጄ ሁላ ወደ ቤት በምመለስበት ሰዓት እኮ በቃ እኔ እንጃ፣ አላውቅም፣ አያስችለኝም የእሷ ነገር ፍቅሯን እንደውም በቃ ከእንግዲህ ማቆም አለብኝ ማፍቀር አልፈልግም እላለሁ ግን ነገር ግን ጽናትን ከማፍቀር አላቆምኩም እሷ ግን እየሸፈነች ብዙ ሚስጥር ይዛ እኔን አፈቅርሃለሁ እወድሃለሁ ብትለኝ ምን ዋጋ አለው ሰኒ የተደበቀ ሚስጥር በጀርባ ያለ ተናገር ያላት ሰኒም አረ ምንም አይነት ሚስጥር የለም ምንም የማውቀው ነገር የለም ጽናት ጋር ቢሆን ምንም ሚስጥር የለም ስትል እናንተ ተመካክራችሁ ከጀርባ የተደበቀ ሚስጥር አለ ሲልም ሰኒ ምንም ነገር እንደሌለ አስመስላ ላከችው። ከዛም በኋላም ወደ ቤት ተመልሶ ሲመጣ ሳሎን ላይ ጽናትን ፈለጋት፣ የለችም። እናም ደግሞ ክችንም ሄደ አላገኛትም። በስተ መጨረሻም ክላሷ ሲገባ ጽናት የለካም ስልክ ከኪራ አባት ጋር እያወራች ነበረ። እናም የኪራ አባትም እንዲህ ይህንን እኮ ቃል እንድትገቢልኝ ነግረሽ ነበር ሲሏትም፣ እሷም ደግሞ አረ በአሁኑማ መናገር አለብኝ እንደምንም ማሳመን አለብኝ ስትል እንዳጋጣሚ ቢገባም፣ ዞሮ ዞሮ ኪራ የእናቱን መታመም በሰማበት ሰዓት ፌንት ሰራ ማለት ነው። እናም በጣም ያስደነግጣል። ሁላችንም እንደምናውቀው በጣም ነው እናቱን የሚወዳት። እናም ከዚህ በፊት የኪራ አባትም ምንድን ያሉት ልጄ እንዳይደነግጥ የተለያየ ነገር ደግሞ የህመም ስሜትም እንዳይሰማው እባክሽን ቃል ግቢልኝ እንዳትናገሪ ብለው ቢነግሯትም ነገር ግን ጽናት አሁን ላይ እኔ ፍቅሬ በድጋሚ እንዲበጠበጥ ስለማልፈልግ ይህንን ነገር በየትኛውን መንገድ ለኪራ መናገር አለብኝ። ነገር ግን አስቀድሜ መጀመሪያ ለኪራ አባት እናገራለሁ፣ እነሱ ደግሞ ንገሪው ካሉኝ በየትኛውን መንገድ መናገር አለብኝ እንጂ በድጋሜ ፍቅሬ እንዲበጠበጥብኝ አልፈልግም ብላ ነው ጽናቴ ወስና፣ እየተነሳችሁ ማለት ነው። እናም እኔ በበኩሌ ብትናገር ደስ ይለኛል። እስከ መች ነው ያው ፍቅር ማለት ቀላል ነገር አይደለም፣ ብዙ መስዋዕትን ያስከፍላል። ፍቅር ስንል ደግሞ በግልጸኝነት ነው። አሁን ኪራ እንዲህ ፍቅር እሷ የእውነት የምታፈቅረኝ ከሆነ ሚስትር እየደበቀችኝ ነው እንዲህ የምታፈቅረኝ ሚስትር እየደበቀችኝ ነው እንዲህ እወድሃለሁ አፈቅርሃለሁ የምትለኝ ሚስጥር እየደበቀች ነው እንዴ ከኔ ጋር አብራ የምተኘው እስከ መች ነው? እኔ እኮ ያለውን ነገር ለመጋፈጥ ዝግጁ ነው ብያትም ነበረ ነገር ግን ልትረዳኝ አልቻለችም ብሎ ለናሆሜ ሲናገር፣ ናሆሜ ደግሞ በጣም ተናዶ ስለነበሩም ስለምንድነው ምንድ ነው የምታወራው? ጽናት እኮ ለአንተ ብዙ መስዋዕት ነው የምትከፍልልን፣ ጽናት እኮ በጣም ነው የምታፈቅር። ዛሬ ደግሞ ምንነግቶክ ነው ካፌ ላይ ምንም ሳታዝን ደብድ የተቀመጥከው ቢለውም፣ አይ ምንም አይጠቅመኝም አለ እና ስልክ ስደውል ለምንድን ነው የማታነሳው አለ። ምን ያደርግልኛል፣ ምን ይጠቅምልኛል ነው ያለው። ምክንያቱም በጽናት ተናዶ ነው የወጣው። ነገር ግን ጽናት አሁን ላይ እሱን እንዲጎዳባት ስለማትፈልግ፣ እንዲያዝን ስለማትፈልግ ነው የምትሸፋፍ ነው እንጂ ሌላ ነገር ቢሆን ትናገር ነበር። ነገር ግን በአሁኑ ጽናት ወስና ተነስታ ተናግራለች ማለት ነው። ለምን ከዚህ በፊት እናም እንዳልኳችሁ ለቤተሰቦቹ ስትል ፍቅሯ ምን ሆነ፣ ተበጠበጠ፣ ተሰቃየች፣ ኪራን በመሀል ተጎዳ። ነገር ግን ዞሮ ዞሮ የእውነተኛ ፍቅርም ስለሆኑ ተገናኙ። አሁን ደግሞ ከተገናኙ በኋላ የሆን የተደበቀ ሚስጥር አለ። ለምንድን ነው ጽናት ማትናገሪው? ሁልጊዜ በስልክ ስትንሾካሾኪ፣ ስታወሪ፣ ስልክሽን ስደብቂ አያለውኝ። እባክሽን ነገረኛ ንገርኝ አላት። ነገር ግን እሷም አረ ምንም የተፈጠረ ነገር የለም ምንም ብላ ክርር ስትል በጣም ተናዶ ስለነበረ ካፌ ሄደ። ካፌ ሲሄድ ስልክ ናሆሜ ሲደውልለት አላነሳም። ከዛም ናሆሜ ያለህበት ያው ስለሚያውቅ ሄዶ ሲጠይቀው፣ እረ ምን ያደርግልኛል ባነሳስ ብሎ በጣም ተናዶ ስለነበር ፌንት ስለሰራ መልስ መልስልት፣ ማለት ነው ኪራ፣ ልክ አይደለህም፣ ምን ሆነህ ነው? እናንተ ታዲያ ሚስጥር ተሸክማችሁ እየዞራችሁ እኔ ምን ሰላም አለኝ? ደግሞ እኮ እንደዚህ ተናድጄ ቤት ሲሄድ እኮ ስለማፈቅራት ሁሉንም ነገር ረሳለውኝ ሲል፣ እንዲህ ፅናት እኮ በጣም ትወዳለች። አሁን ላይ እሷ ሁሉም መስዋዕትም እየከፈለች ያለች እኮ ለአንተ ስትል ነው። ናሆሜ ሲል እባከን፣ ተወኝ በቃ ተወኝ። የምታፈቅረኝ የምትወደኝ ከሆነ ለምንድን ነው ፍቅራችንን በግልጽ እማንቀጥለው? የእውነተኛ ፍቅር ከሆነ ከኔ ለምን መደበቅ? ምንድን ነው ሁሉንም ነገር ከኔ ትደብቃለች? ለምን አስፈለገ? ለምን አስፈለገ ብሎ በጣም በቃ ተናዶን ያለው ማለት ነው። እናም በነገራችን ላይ በጣም የኪራ መናደድ የኪራ መናደድ ናሆምም አናዶታል ምን ቢያረግ ጥሩ ነው ምሩን ሄደና ማለት ነው ምሩ ጋር ናሆሜ ሄደና የተደበቀ ምስጢር በእናንተ መካከል አለ አሁን እንድትነግሪኝ ብሎ ሲያፍናት እናም ምሩ ምን አለችው እባካችሁን ጽናት ላይ ለመፍረድ አትቸኩሉ ጽናት ብዙ ጉድ ነው ተሸክማ ያለችው ኪራም ለመፍረድ ይቾክላል አንተም ለመፍረድ ትቾክላላችሁ ሁላችሁም ጽናት ላይ ለመፍረድ ትቾክላላችሁ ነገር ግን ጽናት ብዙ ጉር ተሸክማን ያለችው አለች ማለት ነው። ምሩ እውነት ለመናገር ጽናት በጣም በጣም ትግስተኛ ናት። እውነት ለመናገር ብዙ ጉር ተሸክማለች። ከዚያ ምንድነው እሱ ተናገሪ አላት። በጣም ናሆሜም ሆሜን ተናዷል። የኪራ መጎዳት ስላየ ማለት ነው። ጭራሽ ሊያናግረውን ፈቃደኛ አይደለም ኪራ። ከዛም በኋላ እና እነግርሃለሁ አለው አለችው። እሺ ምንድን ነው ንገረኝ፣ እኔ የማላውቀው ነገር አለ ሲላት የኪራ እናት እኮ የካንሰር ህመም ታማሚ ናት ብላ ምሩ ለናሆሜ ስትነግረው እኔ ይሄን አላምንም አለ እኔ ይሄን አላምንም እኔም ብሆን ይሄን ልነግረው አልችልም የኪራን መጎዳት በድጋሜ ማየት አልፈልግም ኪራ ደግሞ እናቱን በጣም ነው የሚወደው አለ ማለት ነው ናሆሜ ከዛም አየህ ይሄን ሁላ ጉድ ተሸክማ የኖረችው ማነች ጽናት ናት ስለዚህ ሁላችሁም ለፍርድ አትሸክሉ ዝም ብላችሁ ጽናት ሊያተፍረዱ ጽናት ብዙ ጉድ ተሸክማን ያለችው እሷንም ለመረዳት ሞክሩ፣ ለፍርድ አትቸኩሉ አለች ማለት ነው። እና ከባድ ነው። ዞሮ ዞሮ ኪራ የእናቱን መታመም በሰማበት ሳት በጣም የደነገጠው እናም ደግሞ በዚህ አጋጣሚ ጽናትም እርጉዝ ናት። በተስፋ እንጠብቃለን። ምክንያቱም አሁን ላይ ቀለበት ለማሰር ሁላ ጥረት እያደረጉ ነው ና። ኪራ ቀለበት በአንድ ቀን ነው አብረን የምናስረው እያሉ ሲመካከሩ፣ ምሩና ናሆሜ አብረው ተኝተው ነበረ። ከዛም እሺ ኪራና ናሆሜ እሺ፣ ችግር የለም በአንድ ቀን ነው ቀለበት የምናደርግላቸው፣ አንተ ለጽናት፣ እኔ ለምሩ ብለው ተመካክሮ ከመጡ በኋላ አብረው ተኝተው ነበር ምሩና ናሆሜ። ከዛም የናሆሜ እናት ደግሞ እባካችሁን ድክ ድክ የሚል ልጅ ካልወለዳችሁ ብላ ስልክ ስደውልና ሆሜ ደግሞ በጣም ደነገጠ። ከለካ ሲያወራ ምሩ የተኛች መስሎት ሲያወራ ምሩ እየሰማች ነበረ። እናም በቃ እሷ ሳትሆን እኔ ነኝ መውለድ አልችለው አለ ማለት ነው። ለምሩ ሲላያቸው አንዳንዴ ለፍቅራችን ስንል የምንከፍለው ምስዋት። ከዛን እኔ ነኝ ማማልችለው በቃ ትንሽ መቆየት አለብን አልኩሽ አለብን ብሎ በጣም ሲከራከር ለካም እየሰማች ነው ምሩ ከዛ የቤተሰብህን ደስታ ያንተንም ደስታ የነጠኩ ወይም ደግሞ ችግር የሆንኩ እኔ እኔ ነኝ አይደል እኔ ብን ብዬ በቃ አጠፋለሁ ወደ ቤተሰቦች ይሄዳለሁ ስትል አሁን ደነገጠ እኔ እኮ በጣም ነው ማፈቅርሽ እኔ እኮ ከአንቺ ጋር ምንም ነገር ካለ እጋፈጣለሁ ምንም እሆናለሁ ብዬ እኮ ነው ህይወቴንም ከአንቺ ጋር እንዲሁም ደግሞ ላይፌን የቀጠልኩት እንዴት ምሩዬ እንዲት ይኛለሽ በፍጹም ከእንደዚህ አይነት ነገር ከአንደበትሽ ይወጣል ብዬ አልገመትኩም እንዴ የቤተሰቦቼ ፍቅር ቢኖርብኝም እኮ ከአንቺ ፍቅር አይበልጥብኝም ህይወቴን ማስቀጠል የምችለው እኮ እኔ ነኝ ቤተሰቦች አይደሉም። በእርግጥ አሁ የቤተሰብ ፍቅር አለኝ። ቤተሰብ የሚሉኝን ማድረግ እችላለሁ። ነገር ግን በራሴ ላይፍ ላይ ራሴ ነው የመወሰን የምችለው። እንዴት እንደዚህ አይነት ቃል እኔ ከአንደበት ይወጣል ብዬ አልጠበቅኩም፣ አላት ማለት ነውና፣ እኔ እኮ ለጊዜው መውለድ አልችልም። ታውቃለህ የልብ ሕመምተኛ እንደሆንኩኝ ምንም ነገር መቋቋም እንደማልችል። ቤተሰቦቹ ደግሞ የአንተን ደስታ አንተ ወልደክ ማየት ይፈልጋሉ። እናም እኔ ከህይወታችሁ ከህይወታችሁ በወጣ ይሻለኛል ብን ብዬ ብሄድ ይሻለኛል ስትል የምር በጣም ናሆም የተቆጣት፣ ምክንያቱም በጣም ነው የሚያፈቅራት። መጀመሪያም ነግረዋለች፣ እኔ ለአንተ መሆንክ ሴት አይደለሁም፣ እኔ የልብ ሕመምተኛ ነኝ። የእኔን ስቃይ አንተ እንድትሰቃይ አልፈልግም ብላ ሁሉንም ነገር በግልጽ ከዚህ በፊት ነግረዋለች። ሰዎችን እናውቃለን። ነገር ግን ምንም ነገር ቢሆንም ከአንቺ ጋር እጋፈጣለሁ በሚለው ነው አብሮ አንድ ሆኖ በአንድ ቤት ባልና ሚስቱ ነው የሚኖሩት ማለት ነው። ነገር ግን ቢሆንም የናሆሜ እናት ይሄንን ሚስጥር አያውቁም። እናም ይሄንን ነገር ግልጽ አድርጎ ናሆሜ ቢናገር የናሆሜ እናትም ትረዳለች ብዬ አስባለሁ ማለት ነው። እናም አንዳንዴ በህይወታችን ላይ የሚገጥመን ነገር መቋቋም እስኪያቅጠን ድረስ ነው። እናም ያው ዞሮ ዞሮ ሁሉም ነገር እንደሚስተካከል ተስፋ አረጋለሁ። ያው ኪራ ሰኒንም ጠይቋታል። ሰኒም ልክ እንደማያውቅ አስመስላ ዝም ብትልም ዞሮ ዞሮ ሰምቷል ሚስጥሩን ማለት ነው። በጣም ከባድ ነው እና እናቱ መታመሙን የካንሰር መምተኛ መሆኑን ከዚህ በፊት አላወቅም ነበረ። ዛሬ ግን ሰምቶታል ማለት ነው። ጽናትም በጣም አዝናለች። ምክንያቱም ከእንግዲህ ፍቅሬ እንዲበጠበጥ በፍጹም አልፈልግም፣ በሚለው ነው ወስና የተነሳችው። አዎ ፍቅራቸው መበጥበጥ የለበትም። ለዛሬ ይዤ የመጣው ቪዲዮ ይሄን ይመስላል። በጣም ወዳችኋለሁ። ባይ ባይ